ብዙዎች በምድር ላይ በጣም እድለኛው በወጣትነቱ ገንዘብ ያገኘ ሰው ነው ይላሉ። ለኔ ግን በምድር ላይ በጣም እድለኛው በወጣትነቱ ልብ ያገኘ ቀና አስተሳሰብን የያዘ ሰው ነው። ለኔ እድለኛው ምክንያቱም ገንዘብ በአንድም በሌላ ይገኛል። እንዴት ማብዛት፣ እንዴት ማውጣት፣ እንዴት መቆጣጠር እንዳለበት ማታ ከሆነም መልሶ ገንዘቡ ለአንተ መጥፊያ ነው የሚሆነው። አብዛኛውን ወጣቶች ያለቀለትን ነገር ነው የሚፈልጉት። ከስር መሰረት መገንባት እራስን ለዛ ነገር መስዋዕት ማድረግ፣ ለፈለጉት ነገሮች የሚከፈለውን ክፍያ ለመክፈል ዝግጁ አይደሉም። ከሰው ይጠብቃል፣ የሆነ ሰው መጥቶ እንኩ ወይም እንካ እንዲልህ እየጠበቀ አይምሮ ያስቸግራል። ግን እውነታውን ስነግርም ማንም ሰው አሁን ካለበት ችግር ሊያድን የሚችል ሰው የለም። አሁን ካለበት ችግር ሊያድንህ ሊያወጣ የሚችል ብቸኛው ፍጡር አንተው ራስ። ታዋቂ ሰውዬው እንዳሉት ገነትን ብዙዎች ይፈልጓታል፣ መንገዷን ግን ማንም ሰው አይፈልገውም ይላሉ። መለወጥ፣ ሀብታም መሆን፣ የተሻለ ሰው መሆን ይፈለጋል። ነገር ግን መንገዱን ማንም አይፈልገውም። ምክንያቱም ማንበብ ይፈልጋል፣ ጊዜ መስጠት ይፈልጋል፣ እራስን ቁጭ ማድረግ ይፈልጋል። እና ለዚህ ነገር አንተ እኔ ዝግጁ ነኝ ብለህ ካሰብክ የተሻለ ህይወት የሚል የቴሌግራም ቻናል ከፍቻለሁኝ። እሱን ቻናል በመቀላቀል አብረን የተሻለ ህይወት ለመፍጠር እንሞክራለን። ባዮ ላይ ባለው ሊንክ የዛ ግሩፕ አባል መሆን ይቻላል። እዛው እንገናኝ።